ሰለምቴዎች ናቸው ከስፔን ተነስተው ሳዑዲ አረቢያ ምድር በፈረስ ሐጅ ለማድረግ ተጉዘው ደርሰዋል ማለት ነው፣ እነዚህ ሰለምቴ ወንድሞቻችን።

ሰለምቴዎች ናቸው። ከወደ ኢሮፕ ወደ ሳዑዲ አረቢያ ለሐጅ ገብተዋል። በምንድን ነው የገቡት? እንዴት ነው የገቡት የሚለውን ነገር በዛሬ ቪዲዮአችን ላይ የምንመለከት ይሆናል ማለት ነው። አዎ ከዛች ደማቅ ባለ ታሪክ ከሆነች ከአውሮፓ ሀገር ወደ ሳዑዲ አረቢያ ገብተዋል። አላሁ አክበር። መግባታቸው ግን ሊያስገርማችሁ ይችል ይሆናል። ታሪኩን ስሰሙት ግን በእርግጥ ነው በጣም ነው የምትገረሙት ማለት ነው። ሰለምት መሆናቸው ብቻ ሳይሆን የገቡበት መንገድ ነው ታሪኩን ልዩ የሚያደርገው። ለማንኛውም ተመልካቾቼ ሁላችሁም ቪዲዮን ላይክ ላይክ ላይክ ላይክ ሼር ማድረጋችሁ እንዳትረሱ። በዛሬ ቪዲችን ላይ አቀባበላቸው ሳውድ አረቢያ ሲገቡ እንዴት ነበረ፣ መንገድ ላይ የገጠማቸው ነገር ምን ይመስላል፣ ማን አገዛቸው፣ እንዴት ነበር ሁኔታው የሚለውን ነገር እያንዳንዱ ነገር በቪዲዮ የምንመለከተው ማለት ነው። ላይክ ያደረግን ወደ ቪዲዮ ውድ ተመልካቾቼ ወቅቱ የሐጅ ወቅት እንደመሆኑ መጠን በጣም በርካታ የሆኑ አስገራሚ ታሪኮችን ከወደ ሳውዲ እንሰማለን። አዎ፣ ግማሹ በፈረስ፣ ግማሹ በእግር፣ ግማሹ በባህር ግማሹ በአውሮፕላን በተለያዩ መንገዶች ከሀገራቸው ተነስተው ወደ ሳውዲ አረቢያ የሚገቡ በጣም በርካታ ሐጃጆች አሉ። ባሳለፍናቸው ዘመናቶችም እነዚህ ታሪኮች ነበሩ። አሁንም በእኛ ትውልድ ወይንም በዚህ ዘመንም እነዚህ ታሪኮች እየተደገሙ ይገኛል ማለት ነው። ለማመን እጅጉን የሚከብዱ ታሪኮች በሐጅ ወቅት ይሰማሉ። አንዳንዱ ለአመታት ያጠራቀመውን ገንዘብ ሴቭ አድርጎ ለሐጅ ሲመጣ ትመለከቱታላችሁ። አንዳንዱ ደግሞ መምጫ መንገዱ ቸግሮት በእግሩ በፈረስ በተለያዩ መንገዶች ወደ ሳዑዲ አረቢያ ምድር ለሐጅ ነይቶ ይወጣል እንግዲህ አንድ ዓመትም ወሰደ ስድስት ወርም ሰባት ወርም ወሰደ ያን ሁሉ መሰናክል አልፈው ነው እንግዲህ የሚደርሱት ማለት ነው በዛሬው ቪዲዮችን ላይ ግን በጣም የሚያስገርም ነገር ነው የምነግራችሁ እነዚህ ስክሪን ላይ የምትመለከቷቸው ሑጃጆች ከስፔን ነው አላሁ አክበር ከኤሮፓ ከስፔን ከዛች አንደሉስ የትልቅ ታሪክ ባለቤት ከሆነችው ኤሮፓ ሀገር ከዛች ተነስተው ነው ሳዑዲ አረቢያ ምድር ለሰባት ወር ያህል ተጉዘው ለሐጅ የደረሱት። አላሁ አክበር በፈረስ በአንድ ፈረስ ብቻ አይደለም፣ ወይም ደግሞ ሶስት አራት ስለሆኑ ምንም አይነት ድካም አላጋጠማቸው ማለት አይደለም። በጣም ከፍተኛ የሆነ ትግል አጋጥሟቸዋል። ፈረሶቻቸው የተለያዩ አካባቢዎች ላይ ተሰርቆባቸዋል። ፈረሶቻቸው ደክሞባቸዋል። በጣም ከፍተኛ ስቃይና እንግልትን አሰናግደው ነው በዛሬዋ ቀን ሳዑዲ አረቢያ ምድር ላይ ለመግባት የቻሉት ማለት ነው። ወርትማካሲዎች በጣም ብዙዎቻችሁ የምጠይቁ ጥያቄ ሊኖር ይችላል እዚህ ቦታ ላይ ማለት ነው እንዴ በዚህ ዘመን ያውም ከኤሮፕ ተነስተው የገንዘብ ችግር ላይ ሊኖርባቸው ይችላል። በቀላሉ እንዴት ሀጅ ማረክ ተሳናቸው የሚል ጥያቄ እናንተ ብቻ ሳትሆኑ በጣም በርካታ የሶሻል ሚዲያ ሰዎችም ይህን ጥያቄ ጠይቀዋል። ነገር ግን የስፔን ሙስሊሞች ይህ ታሪካቸው የተለመደ ነው። ከዚህ በፊትም የነበሩ አያቶቻቸው፣ አጅዳዶቻቸው ይህን ታሪክ ሲሰሩ ነበር። የሐጅ ወቅት ላይ ለሐጅ ብቻ ተብሎ የተዘጋጁ ፈረሶች ነበሩ። እነዛን ፈረስ ተጠቅመው ብቻ ወደ ሳዑድ አረቢያ ምድር ለሐጅ የሚወጡት በአውሮፕላን ወይም በመርከብ ሳይሆን በፈረስ ነበረ። ያን ታሪክ ለመድገም ነው እነዚህ ሰለምቴ ወንድሞቻችን ወደ ሳውዲ አረቢያ ምድር በፈረስ ለሐጅ የመጡት ማለት ነው። ሱብሃንአላህ። ነገሩን ልዩ የሚያደርገው ሰለምቴዎች ናቸው፣ አዲስ ወደ ኢስላም የመጡ ወንድሞቻችን። አስባችሁታል? አዲስ ወደ ኢስላም የመጡ ወንድሞቻችን ለሐጅ ከአውሮፓ ወደ ሳውዲ አረቢያ ምድር በፈረስ ሰባት ወር ያህል ተጉዘው ሳውዲ አረቢያ ምድር በትናንትና ደርሰዋል። ሱብሓነላህ ከዚህ በላይ የሚያስደስት ነገር ምን አለ? በትናንትና እለት ሳውድ አረቢያ ምድር ላይ ሲገቡ ከፍተኛ የሆነ አቀባበል ተደርጎላቸዋል። የመዲና ከተማ ነዋሪዎች አቀባበል አደርጎላቸዋል። እንዲሁም ሌሎችም አካባቢዎች ላይ የሚያስገራርሙ አቀባበል ነበር የተደረገላቸው እና ውድ ተመልካቾች ይህንን ሁሉ ክስተት ወይም ደግሞ ይህንን አድቬንቸራል የሆነ ሁኔታ ከስፔን ተነስተው ሳዑድ አረቢያ ድረስ እስኪደርሱ ድረስ አንድ ሳዑዲያዊ ወጣት ክስተቱ ሙሉ በሙሉ በስልኩ በካሜራ እየቀረጸ ለሶሻል ሚዲያ ማህበረሰብም አጋርቶ ነበር። ለዛም ነው አሁን እስክሪን ላይ የምንመለከተውን ትዕይንት በጣም አስገርሞን እየተመለከተ የምንገኘው። ከዛ ከተነሱባት ስፔን ጀምሮ እስከ ሳዑዲ አረቢያ ያለውን እንቅስቃሴ ሙሉ አለም ይሄን ታሪክ ይዘግበው፣ አለም ይሄን ታሪክ ያውጣው፣ አለም ይሄን ታሪክ ይወቅ፣ ለልጆቻችን ይሄ ታሪክ ይቀመጥ ብሎ ክስተቱን በስልኩና በካሜራው ቀርጾ ለአለም በቲክቶክ አዳርሶ ነበር። እነዚህ ሰዎች አሁን ላይ በጣም በሚያስገርም ሁኔታ ታሪካዊ ሰዎች ሁነዋል። ሶሪያ ምድር ሲገቡ አቀባበል ተደርጎላቸው ነበር። ኢሮፕ የተለያዩ ከተሞች ላይ ሲገቡ አቀባበል ተደርጎላቸው ነበር። ተርኪ ላይ አቀባበል ተደርጎላቸው ነበረ። ኦማን ምናምን ኸሊጅ ሀገራቶች ላይ፣ ሳውዲ አረቢያ ምድር ሲገቡ ደግሞ ደማቅ አቀባበል ተደርጎላቸዋል። ውድ ተመልካቾቼ፣ ሳውዲ አረቢያ ምድር ልክ ሲረግጡ አንድ የሚገርም ሰርፕራይዝ ተበረከተላቸው። ይህ ሰርፕራይዝ ምንድን ነው የሚለውን ነገር እነግራችሁና ከዛ ቪዲዮ ራሳችሁ ትመለከቱታላችሁ። ልክ ሳኡድ አረቢያ ምድር ሲረግጡ ታላቅ ሰርፕራይዝ ይጠብቋቸው ነበር። ይህም ሰርፕራይዝ የሐጅ ተስሪሓ ወይንም የሐጅ ቪዛ ለሁሉም ስፖንሰር ተደርጎላቸዋል። አላሁ አክበር አይገርማቸውም! ንእያቸው ኢክላሳቸው ጥሩ ስለነበረ ልክ ሳኡድ አረቢያ ምድር እርግጥ ሲያደርጉ የሐጁ ቪዛ ወጣላቸው ወይም የሐጁ ቪዛ ስፖንሰር ተደረገላቸው። ይህንን የሐጁን ቪዛ ስፖንሰር ያደረጋቸው አካል ደግሞ ከስፔን ጀምሮ ሳዑድ አረቢያ እስኪገቡ ድረስ ሲቀርጻቸው የነበረ በተለያዩ ነገሮች ሲተባበራቸው የነበረው ሳዑዲያዊ ወጣት ነው። አላሁ አክበር አላሁ አክበር። በጣም የሚያስገርም ታሪክ ነው። ሰፊ ነው ታሪኩ። ነገር ግን በቪዲዮ የነበሩበት ሁኔታ ምን ይመስላል የሚለውን ነገር እኔ ቪዲዮን አስገባላችኋለሁ። እናንተ ቪዲዮን ላይክ እያደረጋችሁ ተመርከስት ማለት ነው ወደ ቪዲዮ

ሰቱ እንኩ ነጃቸውን ውር ተመልካቾች እንደተመለከታችሁት ነው እንግዲህ፣ ያን ታሪክ ያን የአንደሉስ ወይንም የስፔን ደማቅ ታሪክ በዚህ ዘመን ድጋሚ ደግሞታል ማለት ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ውር ተመልካቾች፣ እንግዲህ በተመለከታችሁት መንገድ ከስፔን ተነስተው ሳዑዲ አረቢያ ምድር በፈረስ ሐጅ ለማድረግ ተጉዘው ደርሰዋል ማለት ነው። እንግዲህ ሰባት ወር ቀላል አይደለም። በዚህ ሰባት ወር ውስጥ በጣም ብዙ ነገሮች ገጥመዋቸው በየመንገዱ የፈረሶቻቸው መድከም፣ እንዲሁም ደግሞ አንዳንድ ሀገራቶች ላይ ድንበሮቻቸው ሊያቋርጡ ሲሉ መከልከል፣ ብዙ ብዙ ነገሮች አጋጥመዋቸው፣ ነገር ግን አልሐምዱሊላህ ረቢል ዓለሚን የሁሉ ነገር በአላህ ስብሐነሁ ወተዓላ እገዛ ተስተካክሎላቸው ሳኡዲ ምድርን ረግጠዋታል ማለት ነው። ምናልባት የተሰማቸው ስሜት ምንድን የሚለን ነገር በቪዲዮ ሲናገሩ ሰምታቸው ሊሆን ይችላል። የሳውዲ አረቢያ ሰውም ወይም ደግሞ ማህበረሰብም ልክ ሲገቡ የተደረገላቸውን አቀባበልም ተመልክታችኋል። ወደ ተመልካቾች እንግዲህ እኛ ምን አደረግን፣ ምን ሰራን? እኔ እናንተ በአጠቃላይ ሁላችንም ለሙስሊሙ ማህበረሰብ ወይንም ለዚህ ኡማ ምን አበረከተል ምንድን ያደረግ ነው ነገር ሁላችን ራሳችን እንድንጠይቅ ትልቅ የሆነ ማስተማሪያ ብዬ ነው አስባለሁ፣ ማለት ነው። በጣም በረከቶቻችን የሆነ ነገር ለማድረግ ወይ የሆነ ነገር ለእንትን ለማለት በጣም ይከብደናል። ነገር ግን በዚህ ዘመን ለሐጅ ከአውሮፓ ወደ እንግዲህ ወደ ሚድልስ ወደ አረብ ሀገር ተጉዞ በእግሮቻቸው በፈረስ በተለያዩ መንገዶች እንግዲህ ዋጋ ከፍለው ሀጅ ለማድረግ የሚጓዙ የአላህ ስብሓነ ወተዓላ ደጋግባሮች በዚህ ዘመንም እንዳሉ ታሪክ ያስቀምጠው። ለታሪክ ይሄ ቪዲዮ ይቀመጥ። ለታሪክ ይህ ክስተት ይቀመጥ። ለልጆቻችን የሚነገር ደማቅ የሆነ ታሪክ ነው ማለት ነው። እንግዲህ ብ ተመልካቾቼ ቪዲዮን እንደተመለከተናቸው እነዚህን ይመስሉ ነበረ። እጅጉን ስላስገረመኝ፣ በጣም እጅጉን ስላስደነቀኝ ለሁላችንም ትምህርት ይሆንበት ዘንድ ብዬ ነው ይህን ቪዲዮ ላጋራችሁ ወደርኩት ማለት ነው። ተመልካቾቼ፣ እኛንም አላህ ስብሓነው ተዓላ ጥሩ ኢኽላስ ሲወፍቀን፣ መልካም ስራ ሰርተን ለታሪክ የሚቀመጥ ጥሩ ነገር ሰርተን የምናልፍ አላህ ያድርገን። ሰዎች በእኛ የሚጠቋቁሙ ሳይሆን ሰዎች እኛን ሲመለከቱ ፊታቸው ኩሱስ የሚሆኑ ሳይሆኑ